በሺ ስድስት መቶዎቹ ደች ኢስት ኢንዲያ የተሰኘው ኩባንያ ወርቅ ሸክላ ቅመማ ቅመምና ሐርን በዓለም ዙሪያ ለመገበያየት በመቶዎች የሚቆጠሩ መርከቦችን ቀጠረ። ነገር ግን ይህን ትልቅ ሥራ ማከናወን ቀላል አልነበርም። የዚህም ብዙ የገንዘብ መጠን የሚያስፈልገውን የመርከብ ጉዞዎቻቸውን ለመደገፍ ኩባንያው ከመርከቡ የሚገኘውን ትርፍ የተወሰነ ድርሻ ወይም ሼር በመስጠት ገንዘብ ኢንቨስት በማድረግ በሚችሉ ግለሰቦች ላይ ትኩረት አደረገ። ይህ አሰራር ኩባንያው የበለጠ ትልቅ ጉዞዎችን እንዲያካሄድ አስችሎታል። ይህም ለራሳቸውና ኢንቨስት ላደረጉ ባለ ሀብቶቻቸው ትርፍ አስገኝቶላቸዋል። በአጉሪቱ በሚገኙ የቡና ቤቶችና የመርከብ ወደቦች ውስጥ እነዚህን አክሲዮኖች በመሸጥ የደች ኢስት ኢንዲያ ኩባንያ ሳያውቁት የዓለምን የመጀመሪያውን የአክሲዮን ገበያ ፈጠሩ። ከዚያ ጊዜ ጀምሮ ኩባንያዎች ሁሉንም አይነት ንግዶችን ለመደገፍ ከፈቃደኛ ባለ ገንዘብ ኢንቨስት ሲደረግላቸው ቆይቷል። ዛሬ ላይ የአክሲዮን ገበያው ለሀሳቡ ግንዛቤ ትምህርት ቤቶች፣ ስራዎችና ሙሉ የቴሌቪዥን ጣቢያዎች እንኳን ተከፍተውለታል። ነገር ግን አሁን ላይ ያለው ዘመናዊ የአክሲዮን ገበያ ከመጀመሪያ አጀማመር በጣም የተወሳሰበ ነው። ለመሆኑ ኩባንያዎችና ባለሀብቶች በአሁን ወቅት ገበያን እንዴት ይጠቀማሉ? ገበያ ለመጀመር የወሰነ አዲስ የቡና ኩባንያ ምሳሌ አድርገን እንውሰድ። በመጀመሪያ ኩባንያው ለትላልቅ ባለሀብቶች ራሱን ያስተዋውቃል። ባለሀብቶቹ ኩባንያው ጥሩ ሀሳብ ነው ብለው ካመኑ በመጀመሪያ ኢንቨስት የማድረግ እድል ያገኛሉ። ከዚያም ኩባንያው ለህዝብ የሚያቀርበውን የመጀመሪያ ሼር ስፖንሰር ያደርጋሉ። ይህ ሁኔታ ኩባንያው ትርፋማ ሊሆን ይችላል ብለው የሚያምን ማንኛውም ግለሰብ ወይም ተቋማት አክሲዮኑን ሊገዙበት ወደሚችሉ ይፋዊ የህዝብ አክሲዮን ገበያ ያምራል። አክሲዮኖችን የሚገዙ አካላት በኩባንያ ውስጥ ከፊል ድርሻ እንዲኖራቸው ያደርጋቸዋል። ኢንቨስትመንታቸው ኩባንያው እንዲያድግ ትልቅ ሚና የሚጫወት ሲሆን፣ ንግዱ የበለጠ ስኬታማ በሚሆንበት ጊዜ የንግዱን እድገትና አቅም በመመልከት ብዙ ገዢዎች አክሲዮኖችን መግዛት ሊጀምሩ ይችላሉ። ለአክሲዮኖቹ ያለው ፍላጎት ሲጨምር የአክሲዮኖቹ ዋጋቸው የሚጨምር ሲሆን፣ ይህም ወደፊት አክሲዮን ለመግዛት ላሰቡ ወጪን ይጨምራል። በተቃራኒው ቀድሞ አክሲዮን ለገዙ አካላት ያላቸው የአክሲዮን ዋጋ እንዲጨምር ያደርጋል። ለኩባንያው ይህ የፍላጎት መጨመር አዳዲስ ተነሳሽነቶችን ለመደገፍ ይረዳል። እንዲሁም ምን ያህል ሰዎች በሀሳባቸው ላይ ኢንቨስት ለማድረግ ፈቃደኞች እንደሆኑ በማሳየት አጠቃላይ የገበያ ዋጋውን ከፍ እንዲያደርግ ያደርጋቸዋል። ነገር ግን በሆነ ምክንያት አንዱ ኩባንያ ትርፋማነቱ ቀንሶ ከጀመረ ተቃራኒው ሊከሰት ይችላል። ባለሀብቶች የአክሲዮን ዋጋቸው ይቀንሳል ብለው ከሰጉ ኩባንያው የበለጠ ዋጋ ከማጣቱ በፊት ትርፍ ለማግኘት በሚል ተስፋ አክሲዮኖቻቸውን በፍጥነት ይሸጣሉ። አክሲዮኖቹ ሲሸጡ እና ለአክሲዮን ያለው ፍላጎት ሲቀንስ የአክሲዮን ዋጋው እንዲወርድ ያደርጋል። በዚህም ምክንያት የኩባንያው የገበያ ዋጋ እንዲቀንስ ያደርግ ይችላል። ኩባንያው እንደገና ትርፋሙ ምስሉ እስኪጀምር ድረስ ይህ ባለሀብቶችን ትልቅ ኪሳራ ውስጥ ሊከት ይችላል። ይህ የአክሲዮን አቅርቦትና የፍላጎት መቀየር በብዙ ነገሮች ተጽዕኖ ሊደረግበት ይችላል። ኩባንያዎች በእቃዎች የዋጋ ተለዋዋጭነት፣ በምርት ቴክኖሎጂ ለውጦችና ለሰራተኛ በሚወጣ ወጪዎች እና በመሳሰሉት መለዋወጥ በሚመጡ የገበያ ሁኔታ የማይቀር ተጽዕኖ ውስጥ ናቸው። ባለ ሀብቶች የሥልጣን ለውጦች፣ መጥፎ አመራር፣ እንዲሁም አዳዲስ ሕጎችና የንግድ ፖሊሲዎች መፈጠር እና ሌሎችም ትልልቅ ለውጦች ሊያስጨንቋቸው ይችላል። በእርግጥ ብዙ ባለ ሀብቶች ዋጋ ያላቸውን አክሲዮኖች ለመሸጥ እና የግል ፍላጎቶቻቸውን ለማስጠበቅ ሁሌ ዝግጁ ናቸው። እነዚህ ሁሉ ተጽዕኖ የሚመስሉ ጉዳዮች የገበያ ሁኔታ ላይ ትልቅ ተጽዕኖ ያስከተላሉ። ይህም ሙናቴ ኩባንያዎች በገበያ ውስጥ የበለጠ ወይም ያነሰ ስኬታማ እንዲመስሉ ያደርጋቸዋል እና በአክሲዮኑ ገበያ ውስጥ ኩባንያው እየከሰረ ምስሉ ከታየ የባለሀብቶችን ፍላጎት ወደ ማጣትና በተራው ደግሞ ትክክለኛውን የአክሲዮን ዋጋ ወደ መቀነስ ሊያመራ ይችላል። በገበያው ላይ ያለው የሰው ልጅ እምነት ከኢኮኖሚ እድገት እስከ የገንዘብ ቀውስ ድረስ ሁሉንም ነገር የማስነሳት ኃይል አለው። ይህ ለመከታተል አስቸጋሪ የሆነ ተለዋዋጭነት አብዛኛውን ጊዜ ባለሙያዎች ፈጣን ገንዘብ ለማግኘት ከመሞከር ይልቅ አስተማማኝ የረዥም ጊዜ ኢንቨስትመንት የሚያበረታቱበት ምክንያት ነው። ይሁን እንጂ በሙያው ሰፊ ልምድ ያላቸው ሰዎች በዚህ በጣም ሊገመት በማይችል የገበያ ሥርዓት ውስጥ የስኬት እድላቸውን ለመጨመር ያለማቋረጥ ይተጋሉ። ነገር ግን የአክሲዮን ገበያው ለሀብታሞችና ስልጣን ላላቸው ሰዎች ብቻ የተሰራ አይደለም። በአሁኑ ወቅት ኢንተርኔት ላይ እለት ተዕለት ኢንቨስተሮች ትልቅ ባለ ሀብት በሚያደርጉበት ተመሳሳይ መንገዶች አክሲዮኖችን መግዛት ይችላሉ እና ብዙ ሰዎች ስለዚህ ውስብስብ የአክሲዮን ገበያ ራሳቸውን ሲያስተምሩ እነሱም አክሲዮኖችን መገበያየት ይችላሉ፣ እንዲሁም በሚያምናቸው ንግዶችን ለመደገፍና የፋይናንስ ግቦቻቸውን ለማግኘት ያስችላቸዋል። ለዚህ ገበያ የመጀመሪያ እርምጃ በደንብ ጥናት አድርጎ ኢንቨስት ማድረግ ነው።